እንዴት ቆያችሁን? ውድ ቤተሰቦቻችን በዚህ ሰዓት ታላላቆቹን የአውሮፓ ክለቦች ወቅቱ ከዙር ጋር የተያዙ ሰፋ ያለ ነገሮችን ስንሰማበት የነበረ ዛሬም አንድ ትልቅ ሰበር የዝውውር መረጃ ይዘንላችሁ የመጣንበት ፕሮግራማችን ጋር ቆይታ አድርጉ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀገር ቤት የተወሰኑ አስደሳች የሚባሉ ዜናዎችን ይዘንላችኋል። በተለይም ደግሞ ከሸገር ከተማ ስፖርት ክለብ ጋር በተያዘ ሰበር መረጃ እናደርሳችኋለን ለደጋፊዎቹ። ከዛ በተጨማሪ ግን የተወሰኑ መረጃዎች በሀገር ቤት ይዘናል። ከባህር ማዶ ወጣ እንላለን። በርከት ያሉ ጥንቅሮችን ሰማን ሰበሩ ዜና ትሬንት አሌክሳንደር አርኖልድ የሪያል ማድሪድ ተጫዋች መሆኑን ጉዳይ በተመለከተ ነው። ሊቨርፑልያን ዛሬ በጣም ያዘኑበት ቀን ይመስላል። ግን ሊቨርፑሎች ከዚህ ዝውር በኋላ የሰጧቸው በርካታ ሀሳቦች ነበሩ። የተወሰኑትን የሊቨርፑል ደጋፊዎች በጉዳዩ ዙሪያ ያነሷቸውን ነጥቦች እናነሳለን። በርካታ መከራከሪያ ነጥቦች ከዚህ ዝውር ጋር እየተነሱ ስለሆነ ማለት ነው። ከዛ በተጨማሪ ውድ ቤተሰቦቻችን በሊቨርፑል በኩል ተጨማሪ መረጃዎችን ይዘንላችኋል። በቼልሲ በኩል የ ጀደን ሳንቾ ጉዳይ እርግጥ አለመሆኑን ተከትሎ ጀደን ሳንቾ ከወኪሉ ጋር ንግግር ማድረጉ ተረጋግጧል። በሰበር የወጣውን መረጃ ታደምጣላችሁ። በርከት ያሉ የቼልሲ ደጋፊዎችን የሚያስደስተው ደግሞ በርከት ያሉ ተጫዋቾች ከጉዳት መመለሳቸውን በተመለከተ ነው። ታደምጥታላችሁ ይህንን መረጃ። ቡካዮ ሳካ ዌምብሌ ተገኝቷል። ለአርሰናል ደጋፊዎች እንግዲህ በጉጉት የሚጠብቁት የተጫዋቹን መመለስ ነው። አዲስ ነገር አለን ከሳካ ጋር በተያያዘ አርሰናሎች በዝግ ስቴዲየም ጨዋታ ለማድረግ የተገደዱበትን ምክንያት እንነግራችኋለን። ከዛ በተጨማሪ ለአርሰናልም ከሳካ በተጨማሪ በርከት ያሉ ተጫዋቾች ከጉዳት ተመልሰዋል። የብሔራዊ ቡድን ግልጋሎታቸውን የጨረሱ የአርሰናል ተጫዋቾችም አሉ። ቀሪ ጨዋታም ያላቸው ተጫዋቾች እንደተጠበቁ ሆኖ ማለት ነው። በአርሰናል በኩል ሰፋ ያለ ቡድን ዜናዎችን እናደርሳችኋለን። ማንቸስተር ዩናይትድን ይለቃል የተባለው አንድሬ ኦናና ምላሽ ሰጥቷል። በጉዳዩ ላይ የአንድሬ ኦናናን ሙሉ ምላሽ ታደምጡታላችሁ። በተለይ ከጋዜጠኞች ጋር ሰፋ ያለ ቃለ መጠይቅ አድርጎ ነበረ። ዩናይትድ ሊያመጡት የሚፈልጉት ተጫዋች ጨረታ በስቶበታል። ሾማውን ስማጉር ሜኑን ጨምሮም ሃይዘን ቨንን ወደ ልምምድ የመለሰውን ዩናይትድን እናነሳለን። ከዛ በተጨማሪ ክለቡን የሚለቁ ተጫዋቾች ደግሞ መዳረሻቸውን ይፋ እያደረጉ ይገኛሉ። ፍንጭ የተገኘባቸውም አሉ። ከዛ በተጨማሪ ውድ ቤተሰቦቻችን፣ ታላላቆቹ የአውሮፓ ክለቦች መረጃዎቻችን ሰበሩ፣ የአርኖልድን ዝውውር ጨምሮ ከኛ የምታደምጡት ነው የሚሆነው። ቆይታችሁ ለፈጣነ መረጃ ከኛ ጋር ይሁን። ሰብስክራይብ እያደረጋችሁም ቤተሰብ መሆን ትችላላችሁ። እዚህ ቻናል ዘውትር በዚህ ሰዓት የተመራረጡ ሰበር መረጃዎችን ስለምናጋራችሁ ከሀገር ቤት ነክ መረጃዎቻችን ጀምር በድጋሚ መልካም ቆይታ ተመኘን። ሸገር ከተማ ወደ ኢትዮጵያ ፕሪምየር ሊግ ማደጉን በዛሬ ውለት አረጋግጧል። በታችኛው ሊግ ሲወዳደር የነበረው ወይም በከፍተኛ ሊግ ሲወዳደር የነበረው ሸገር ከተማ ወደ ፕሪምየር ሊጉ ማደጉን ያረጋግጠው በኢትዮጵያ ከፍተኛ ሊግ ምድብሃ እየተወዳደረ የሚገኘው ሸገር ከተማ ወደ ኢትዮጵያ ፕሪሚየር ሊግ ያደገበት ውጤት አስመዝግቧል። ሸገር ከተማ እግር ኳስ ክለብ ዛሬ ከእንጂባራ ከተማ ጋር ያደረገውን ጨዋታ አምስት ለአንድ በሆነ ውጤት ማሸነፍ ችሏል። ሸገር ከተማ ነጥቡን 45 በማድረስ የ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ መሆኑንም አረጋግጧል። በአሰልጣኝ በሽር አብደላ የሚመራው ሸገር ከተማ አራት ቀሪ ጨዋታ እየቀሩት ከወዲሁ የ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለብ መሆኑን አረጋግጧል። ለሸገር ከተማ ነዋሪዎች ብዙ አጋጣሚ እንኳን ደስ ያላችሁ ማለት እንወዳለን። በቻይና ናንጂንግ ድል ያስመዘገበው የኢትዮጵያ አትሌቲክስ ልዑካን ቡድንም ደማቅ አቀባበል ተደርጎለታል። በቻይና ናንጂንግ የተሳተፈውና በርካታ ድሎችን አስመዝግበው የመጣው የኢትዮጵያ አትሌቲክስ ልዑካን ቡድን ዛሬ ጠዋት አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ደማቅ አቀባበል የተደረገላቸው ልዑካን ቡድኑ በቦሌ ዓለም አቀፍ አውሮፕላን ማረፊያም ሲደርስ የባህልና ስፖርት ሚኒስትር፣ ኢትዮጵያ ኦሎምፒክ ኮሚቴ፣ የኢትዮጵያ አትሌቲክስ ፌዴሬሽን፣ የኢትዮጵያ ኦሎምፒክ ኮሚቴ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ለልዑክ አቀባበል እንዳደረጉለትም ነው። መረጃዎችን የተመለከት ነው። አስደናቂ ጊዜን ነበር ያሳለፍነው። ከአፍሪካም አንደኛ ሆነን ያጠናቀቅንበት መድረክ እንደነበረም የሚዘነጋ አይደለም። በሀሳብ መስጫ ሳጥናችን ላይም ሁለት ተጫዋቾች ሀትሪክ ከሰሩ ኳሱን ማን ይወስዳል በሚል በርካቶች ጥያቄ ሲያነሱ ነበረ። በተለይም ደግሞ በኢትዮጵያ ብሔራዊ ቡድንና በጅቡቲ መካከል በነበረው ጨዋታ ኢትዮጵያ ብሔራዊ ቡድን በሰፊ ግብ ልዩነት ወደ ስድስት ግቦችን አስቆጥሮ ሲያሸንፍ እንግዲህ ሁለቱን ግቦች አቡበከር ናስር እና እንደዚሁም ደግሞ ሌላኛውን ሶስት ግብ በረከት ደስታ ማስቆጠሩ ይታወሳል። ስለዚህ ኳሱን የሚወስዱት ሁለቱም ናቸው። አቡበከር ናስርም፣ በረከት ደስታም ሁለቱም እያንዳንዳቸው አንድ ኳስ ይዘው ከሜዳ ይወጣሉ ማለት ነው። በዚሁ አጋጣሚ ጥያቄ ስለደረሰን ነው በሀሳብ መስጫ ሳጥናችን ላይ። አስደሳቹ ዜና ግን የባህርዳር ስቴዲየም ከኢትዮጵያ ብሔራዊ ቡድን ጨዋታ ጋር በተያያዘ ከመቶ ዘጠና ሰባት ቀናት በኋላ የሚደረገውን የኢትዮጵያና የጊኒን ጨዋታ ያስተናግዳል የሚሉ መረጃዎች እየወጡ ነው። የባህር ዳር ከተማ ስቴዲየም እንደሚታወቀውም ስራዎቹ እየተጠናቀቁ ይገኛሉ። በዚህም እንግዲህ በኢትዮጵያ ብሔራዊ ቡድንና በጊኒ ቢሰው መካከል የሚደረግ ጨዋታን ሊያስተናግድ እንደሚችል እየተዘገበ ይገኛልና በርካታ ያሉ የመረጃ ምንጮችም የሀገር ቤት የመረጃ ምንጮቻችን ይህን እያስተጋቡ ይገኛሉ። ምናልባት ይሄ ለኢትዮጵያ ብሔራዊ ቡድን ጥሩ የሚባለ ዜና ነው። በተለይም ደግሞ ብሔራዊ ቡድናችን ውጤት ከማጣቱ ጀርባ በርካታ የሚነሱ ቴክኒካል ጉዳዮች እንዳሉ ሆኖ በግንባር ቀደምትነት ከሜዳችን ውጭ ወጥተን መጫወታችንና የደጋፊ ድጋፍ አለማግኘታችን የራሱ የሆነ ትልቅ ተጽዕኖ እንደሚኖረው ይታወቃልና ዛሬ አስደሳችሁ ዜና ቀጣይ ከጊኒ ቢሳው ጋር ብሔራዊ ቡድናችን ጨዋታ ሲያደርግ በሀገሩ ሊሆን እንደሚችልም ነው መረጃዎች እየወጡ የሚገኙት። የኢትዮጵያ ብሔራዊ ቡድን የጅቡቲ አቻውን ግማሽ ደርዘን ግቦችን አስቆጥሮ ካሸነፈ በኋላ አሰልጣኝ መሳይ ተፈሪ የድረ ጨዋታ መግለጫ ሰጥተዋል። አሰልጣኙ በመግለጫቸውም እንዳሉት በግብፅ ጨዋታ በነበሩ ክፍተቶች ላይ በመስራት ለጨዋታው መቅረባቸውን ገልጸዋል። አሰልጣኙ በጨዋታው ማሸነፋቸው ያለውን ትርጉም እንዲሁም በአቅም ግንባታ ላይ ያለውን እገዛም ገልጸዋል። ብዙ ትርጉም አለው ለእኔም ለልጆቹም ትልቅ ስንቅ ሆነናል ብለዋል። አሰልጣኝ መሳይ ከግብ ጠባቂው አቡበከር ኑራም እስከ ፊት መስመር አጥቂው አቡበከር ናስር ድረስ ሁሉም ተጫዋቾች በጨዋታው ላይ የነበራቸውም የሜዳ ላይ እንቅስቃሴም እንዳስደሰታቸው ገልጸዋል። የኢትዮጵያ ብሔራዊ ቡድን ነገሮችን ማስተካከል ከዚህም በላይ ይችላል ብለዋል። ቀጣይ እንግዲህ በብሔራዊ ቡድኑ ላይ የተለየ ዝግጅት አድርገን የአቋም መለኪያ ጨዋታዎችንም አድርገን ለቀጣይ ጨዋታዎች እንዘጋጃለን ብለዋል። በምድቡ ካደረጓቸውም ስድስት ጨዋታዎች አንድ አሸንፎ ሶስታቸው ተለይቶ በሁለት የተረታው ብሔራዊ ቡድናችን በስድስት ነጥብ አራተኛ ደረጃ ላይ እንዳለ ሳይዘነጋ ማለት ነው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር ወደ ቤተሰቦቻችን የብራዚል ብሔራዊ ቡድን የተከላካይ ስፍራ ተጫዋች ማርኪኒዮስ የአርጀንቲና ጨዋታ ለእኛ የፍጻሜ ያክል ነው ብሏል በነገራችን ላይ እናነሷዋለን በሀገራት ደረጃ የትኞቹ ናቸው ደርቢ የሚለውን የብራዚል እና የአርጀንቲና ጨዋታ የወዳጅነት ወይም የዓለም ዋንጫ ማጣሪያ ጨዋታ ብቻ አይደለም ሲል የተደመጠው ማርኪኒዮስ ተጫዋቹ አክሎም ሁልጊዜም ጨዋታው እንደ ፍጻሜ ነው ለእኛ ትልቅ ጨዋታ ነው። እንደዚህ አይነት ጨዋታዎችን ማሸነፍ የተለየ ትርጉምም አለው ብሏል። በኢትዮጵያን አቆጣጠር ሊነጋጋ ሲል ዘጠኝ ሰዓት ወይም ደግሞ ለሮባ አጥቢያ የሚደረግ መርሃ ግብር ነው። በመላው ዓለም በርካታ ተመልካች ይዋል ተብሎ የሚጠበቅ ነው። ጠይቀናችሁ ነበረ። በኢንተርናሽናል ደረጃም ትልልቅ ተቃርኖ ያላቸው ብሔራዊ ቡድኖች አሉ። እግር ኳሳዊ ምክንያት አሊያም ፖለቲካዊ ምክንያት በሀገሮቹ መካከል የሚደረገውን ውድድር ወይም ጨዋታ ከፍተኛ ትኩረት እንዲሰጠው የሚያደርገው አንደኛው የአርጀንቲናና የብራዚል ጨዋታ ነው። ምንም ጥርጥር የሌለውም በዓለማችን ላይ ትልቅ ፉክክር ያለው ጨዋታ ነው። እንግሊዝና ስኮትላንድ አንዳቸው በአንዳቸው መሸነፈን አይፈልጉም። ከፍተኛ የሆነ ፉክክር ያለበት ፖለቲካዊ ጉዳዮች ደግሞ ሞር ይሄንን ጨዋታ እንግዲህ ትንቅንቁ እንዲበዛ የሚያደርግ ነው። በጀርመንና በኔዘርላንድ መካከል ያለ ትንቅንቅ ቀላል የሚባል አይደለም። መሸናነፍ አንዱ በአንዱ መሸነፍ አይፈልግም። አሜሪካና ሜክሲኮ በፖለቲካዊ ጉዳይ አንዱ በአንዱ መረታተን አይፈልግም። ሌላ ትልቅ የሚባሉ ጨዋታዎች ነው። በአውሮፓ ውስጥ እንደ ፖርቹጋልና ስፔን ሲጫወቱ ሌላ ትልቅ የትንቅንቅ ስሜት ያለውና እና አንዱ በአንዱ መሸነፍ የማይወዱባቸው ጨዋታዎች ናቸው። ስለዚህ የብራዚል እና የአርጀንቲና በዛ መንገድ ከሚጠበቁ ጨዋታዎች ውስጥ አንደኛው ነው። ራፊኒያም ከዚህ ጋር አያይዞ ያጋራው የግል መልእክት አለ። ሰዎች እንግዲህ በ ብራዚል የብሔራዊ ቡድን ላይ ብዙ እምነት የላቸውም፣ ግን ብዙዎች እምነት እንዲያሳድሩ ፈልጋለሁኝ። በእርግጠኝነት እኛ እየሰራን ያለ ነው 2026 የዓለም ዋንጫን ከማንሳት ጋር በተያያዘ ነው ብሏል። የብራዚል የብሔራዊ ቡድን ለዓለም ዋንጫ ለማለፍ በእርግጥ ጥሩ ደረጃ ላይ ነው የሚገኘው፣ ግን ከበድ ያለ ፉክክር በምድቡ ይጠብቀዋል። አርጀንቲና የምድቡን በበላይነት እየመራችው እንደሆነ ሳይዘነጋ ማለት ነው። የዛሬው ሰበር ዜና ሪያል ማድሪድ አርኖልድን ማግኘቱን ማረጋገጡ ነው። ይህ ለበርካቶች በተለይም ለሊቨርፑል ደጋፊዎች በጣም አሳዛኙ መረጃ ነው። በእርግጥ ይህ ነገር ሰበር ዜና ሊሆን አይችልም። አስቀድሞም የታወቀ ይፋ መደረግ ብቻ የቀረው ነገር ነበር። እንደውም ፋብሪዞ ሮማኒ ይሄ ከአንድ ዓመት በፊት ያለቀ ዝውውር ሲል ነው። እንደውም ዛሬ በሰበር ይዞት የወጣውም በውድድር ዘመኑ መጨረሻ በሊቨርፑል ቤት ያለው ኮንትራት የሚጠናቀቀው አሌክሳንደር አርኖልድ በክለቡ ሉን ለማራዘም ከስምምነት እንዳልደረሰ ይታወቃል። አሁን ላይ ተጫዋቹ ሪያል ማድሪድን ለመቀላቀል ስምምነት መፈጸሙን ፋብሪዚዮ ሮማኖ ያረጋግጧል። አሌክሳንደር አርኖልድ ሪያል ማድሪድን በሚቀጥለው ክረምት በነጻ ሲቀላቀል ጠቀም ያለ ጉርሻም እንደተዘጋጀለት ተረጋግጧል። አንድ ጊዜ ግን ትሬንት አሌክሳንደር አርኖልድ ቃለመጠይቅ አድርጎ ዛሬ በርካታ ማህበራዊ ትስስር ገጾች ቃሉን ያጠፈ ተጫዋች እያሉ ቺን ተንቀሳቃሽ ምስል ማዞር ጀምሯል። ምስሉ ላይ እንግዲህ በጋዜጠኛው የቀረበለት የእግር ኳስ ህይወትን በሊቨርፑል ለመጨረስ ታለማለሁ ተብሎ ነበረ በወቅቱ የተጠየቀው አርኖልድ አዎ እንደዛ ነው የማለመው ብሏል። ከዛ ጥያቄው ከስፔን ወይም ከትልልቅ ክለቦች ጥያቄ ቢቀርብ ሲባል አርኖልድ በወቅቱ እንደዛ አስቤ ተናግሬ አላውቅም። እኔ ሁሌም ሊቨርፑልን እየወደድኩኝ ነው የኖርኩት፣ ሁሌም እደግፋቸዋለሁ። እስካሁንም ለእነሱ ነው ስጫወት የነበረው እና ሌላ ክለብ የለኝም። ስለዚህ ነገሮችን ለማሰብ አሁንም ቢሆን የመልበሻ ክፍል ውስጥ ወይም በሕልሜ ሌላ ክለብ ውስጥ ስለመጫወት ላስብ አልችልም። ክለቡን ከምንም ነገር በላይ እወደዋለሁ የሚል ቃለ መጠይቅ ሰጥቶ ነበር። ውድ ቤተሰቦቻችን ይህ በበርካታ ማህበራዊ ድረ ገጾች ላይ ዛሬ እየዞረ ነው ለሪያል ማድሪድ እንደሚጫወት ቀጣይ ዓመት ላይ ከተረጋገጠ በኋላ ያው ተጫዋቾች ይህን ስላሉ ብቻ እንደማይቆዩ አንደኛው ማሳያ ነው የትሬንስ አሌክሳንደር አርኖልድ የዝውውር ጉዳይ። ሀሳባቸውን ግን አገሩን በዚህ ጉዳይ ላይ። ውድ ቤተሰቦቻችን ባርሴሎናዎች ደግሞ በቀጣይ ክረምት ራሳቸው ለማጠናከር የፕሪሚየር ሊግ የዘንድሮ የካራባዎ ካፕ አሸናፊው ቡድን ኒካስል ዩናይትድ ላይ አይናቸውን ነጠለዋል። ሁለቱን ተጫዋች በተለይም አጥቂውን አሌክሳንደር አይሳክን እና የመሃል ሜዳ ስፍራውን ተጫዋች ሳንድሮ ቶናሊን እየተመለከቱ እንደሆነ ተዘግቧል። መረጃውን ይዞት የወጣው ሞንዶ ዲፖርቲቮ ነው። በኒካስል ዩናይትድ በኩል ተጫዋቾቻቸውን ለመቆየት ዋነኛ እቅድ አድርገው የያዙት ነገር በሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ እንደሆነም ይታወቃል። በባርሴሎና በኩል ራፊኒያ ባላንዶርን ስለማሸነፍ ትተን፣ የግል ክብሮችን ትተን፣ ዋናው ትኩረት የሚያደርግ ያለብን ከቡድን ጋር የሚሳኩ ነገሮች ላይ ነው። በርካቶች ስለ ባላንዶር ሽልማት እያነሱ እንደሆነ አውቃለሁኝ። እኔ ዋነኛ ቅዴ እየተጫወትኩ በምገኝባቸው ጨዋታዎች ሁሉ ዋንጫዎችን ማሳካት ብቻ ነው ብሏል። ከብራዚል ጋር 2016 የዓለም ዋንጫን ከባርሴሎና ጋር ደግሞ ሶስቱን ዋንጫዎች ወይም ትሪፕልን ማሳካት እፈልጋለሁ ሲል ተደምጧል። ፔድሪም በአውሮፓ ሻምፒዮንስ ሊግ እንደሚታወቀው፣ ኦል ስፔን ፋይናል መሆን ይችላል። ዘንድሮ ያው ሁለቱ ፍጻሜ ድረስ መድረስ የሚችሉ ከሆነ እርስ በርስ መገናኘት ይችላሉ ሪያል ማድሪድ እና ባርሴሎና። ፔድሪ የአውሮፓ ሻምፒዮንስ ሊግ የኤልክላሲኮ ጨዋታ ቢሆን እመኝ ያለው ነገር ግን እኛ ማንንም አንፈራም። እስከ ፍጻሜ መሄድና ዋንጫውን ማንሳት ልማችን ነው። ፍጻሜ ላይ ማንንም ለመግጠም ዝግጁ ነን እዛ ከደረስን። ነገር ግን ከሪያል ማድሪድ ጋር ቢሆን የኤልክላሲኮ ምርጡ ፍጻሜ ይሆናል ብሏል። ሰሞኑን ትልቅ ውዝግብ ውስጥ የገባው የቀድሞ የሪያል ማድሪድና የኔዘርላንድ ብሔራዊ ቡድን ተጫዋች ቫንደርቫርት ከስፔን ብሔራዊ ቡድንና ከአሁኑ ባርሴሎና ተጫዋች ላሚኒያ ማል ጋር ነው። ሰሞኑን ከፍተኛ የሆነ ውዝግብ ውስጥ ገብቷል። በተለይም ከጨዋታው ጋር በተያዘ ከቁምጣው ጋር በተያዘ ብዙ ትችት ካቀረበበት በኋላ በተለይም ከሰውነቱ ጋር በተያዘ ብዙ ትችት አቅርቦ ነበረ ቫንደርቫርት። ለዚህም እንግዲህ በቂ ምላሽ ያለው ላሚኒያ ማል በማህበራዊ ሚዲያዎች ላይ እየለጠፈ ነበረ ቁምጣውን ዝቅ እስከ ማድረግ ደረጃ ድረስ። ቫንደርቫርትም ልጥፎቹን አይቻቸዋለሁኝ። እንግዲህ በዚህ ጉዳይ ላይ ለላሚኒ ያማል ማሰላለፍ የምፈልገው እሱ ምርጥና የማይታመን ተጫዋች ነው። ትኩረት ማድረግ ያለበት አሁኑ ጨዋታ ላይ ነው። የድሮ ተጫዋቾችን መመልከት አይገባውም። ስለዚህ ሜዳ ላይ ማድረግ ያለበትን ነገር ብቻ እንዲያደርግ እመክረዋለሁ ብሏል። ነገሩን በተወሰነ መንገድ ለማርገብ እየሞከረ ይመስላል። የቀድሞ የሪያል ማድሪድ ተጫዋች ቫንደር ቫርት ኔዘርላንዳዊ የባርሴሎና የመሀል ሜዳ ተጫዋች ፍራንኪ ዲዮንግም በክለቡ ሉን ለማራዘም እንግዲህ እንደሚፈልግ እየተዘገበ ይገኛል። ግን ደግሞ እስካሁን ከስምነት አልተደረሰም። 2026 ላይ ኮንትራቱ ይጠናቀቃል። ይህ ተጫዋች በባርሴሎና ቤት ኮንትራቱን የማያድስ ከሆነ በዚህ ክረምት ለገበያ እንደሚቀርብ ተረጋግጧል። የ27 ዓመቱ የማለ ሜዳ ተጫዋች ፍራንኪ ዲዮንግ በባርሴሎና ደስተኛ ነኝ ቢልም የደሞዝ ጉዳይ ግን ሁለቱ አካላት መካከል ልዩነት ሆኖ እንደቀጠለ ሲነገር፣ ድርድሮቹ ግን አሁንም በመካሄድ ላይ ይገኛሉ። በእግር ኳስ ታሪክ ብዙ ፍጹም ቅጣት መቶችን በማምከን ሮናልዶን የሚስተካከሉ የለም፤ 32 ስቷል። ሊዮኔል አንድሬስ ሜሲ 31 መለያ መቶችን አምክኗል። ያው እነኚህ ተጫዋቾች ግን ይሄውላ ፔናልቲን በማምከን አንደኛና ሁለተኛ ቢሆኑ ከሚመቷቸው በርካታ የፍጹም ቅጣት ምቶች አንጻር ያስቆጠሩት በጣም ብዙ ነው። በፍጹም ቅጣት ምት ማስቆጠርም ሜሲ ቀዳሚ፣ ሮናልዶ ሁለተኛ ነው። ያው በርካታ ከመምታት የተነሳ ወይም ከብዛት የተነሳ ነው የሳቱትም በዚህን ያክል ደረጃ ከፍ ሊል የቻለው። ቶትናሞት ስፐርስ በቀጣይ ክረምት ራሳቸውን በብዙ መንገድ ማጠናከር ይፈልጋሉ። ለዚህም ትልቅ ስራዎችን እየሰሩ ይገኛሉ። ዘንድሮ በርካታ ስራዎችን በዝውውር መስኮቱ ላይ እየሰሩ ካሉ ክለቦች ውስጥም አንደኛው የፕሪሚየር ሊግ ክለብ ቶትንሃም ነው። በአንጌል ፖስቴኮ ጎል የሚመራው ቶትንሃም ሆት ስፐርስ ወጣቱን ተጫዋች ሪንግን ከሰንደርላንድ ለማስፈረም ፍላጎት እንዳለው ተዘግቧል። ይህ ተጫዋች በሻምፒዮንሺፑን የሚገኙ 37 ሚሊዮን ድሮ ተለጥፎበታል። ክሪስ ሪግ ልክ እንደ ታይለር ዲብሊንግ ዘንድሮ በፕሪሚየር ሊጉ ከተመለከታችሁት እንደዛ አይነት ታለንት ያለው ገና ወጣት ተጫዋች ነው። ግን ለ17 ዓመት ተጫዋች 37 ሚሊዮን ዩሮ ቶትናም ያወጣሉ የሚለው ነው በቀጣይ የሚጠበቀው እንጂ ተጫዋቹ አስደናቂ ከሚባሉ ተጫዋቾች አንደኛው ነው። በአውሮፓ ውስጥም በርካታ ክለቦች እንግዲህ መለመዎች እየተመለከቱት እንደሆነም ተመልክተናል። ሪሽ ጀምስ እንዲሁ ኢብሪቼ ይዜ ለእንግሊዝ ብሔራዊ ቡድን የመጀመሪያ ግባቸውን ነው ማስቆጠር የቻሉት በዚህ ሳምንት። ያው የሪስ ጀምስ አነጋገሯን ግብ ብዙ መረጃ ሰተናችሁ ነበረ። ምስል አስደግፈን ቴንቲ ስፖርት አንድ መረጃን ይዞቷል በመከላከል ስፍራ ላይ ከሚጫው ተጫዋቾች በተለይም የማንቸስተር ዩናይትድ ሉክሾ እና የቼልሲው ሪስ ጀምስ በእንግሊዝ ብሔራዊ ቡድን በጣም ወሳኝ የሆኑ ግን ደግሞ ጉዳት የሚያስቸግራቸው ከጉዳት ነጻ ቢሆኑ ግን በዓለም እግር ኳስ ላይ በመከላከሉም በማጥቃቱም በጣም ሚዛናቸውን የጠበቁ ተጫዋቾች ናቸውና ከጉዳት ነጻ ቢሆኑ ምርጦቹ ብሎ በፊት ገጹ ላይ ዛሬ ይዟቸው ወጥተዋል። ለማንኛውም ሪስ ጀምስን እንቀጥል። ዘጠና ደቂቃ ተጫውቶ ነበረ በእንግሊዝ ብሔራዊ ቡድን አንድ አስደናቂ ቅጣት የምታስመለከተን ሁለት ኳስ ስነጠቀ ሁለት አክል 118 ኳሶችን ነካም ከ97 የማቀበል ሙከራ ዘጠና ስድስቱ ስኬታማ ነበሩ። አንድ ኳስ ብቻ ነው የተበላሸበት። አንድ ቁልፍ ኳስ አቀብሏል። ሶስት የተሳኩ ኳሶችን ወደ ሳጥን ውስጥ አቀብሎ ሁለቱ ስኬታማ ነበሩ። ሁለት የተሳኩ ረጃጅም ረጃጅም ኳሶችን አቀብሎ ሁለቱም ተሳክተዋል። ከአራት የመሬት ላይ ግንኙነት ሁለቱን አሸንፏል። አንድ ላማውን የጠበቀ ኳስ ሞከረ። የጨዋታውን ኮከብ ነበረና በጣም አስደናቂ ጊዜን እያሳለፈ ነው። አሁን ለቼልሲ ራሱ ጥሩ ግባት የሚሆን ነገር ነው፣ ምንም ጥርጥር የለውም። ምናልባት ሴን ዞ ማሬስካ በየትኛው የሜዳ ክፍል ላይ ቀጣይ ሴን ተጫዋች ይጠቀሙታል የሚለው ነገር እንዳለ ሆኖ ማለት ነው። ጄደን ሳንቾ አሁን ቆይታ ያልተረጋገጠ ተጫዋች ነው በዩናይትድ አይፈለግም ቼልሲም እርግጠኛ ያልሆኑበትም። ስለዚህ ተጫዋቹ በቀጣይ መዳረሻውን እንዲወስን በተለይም ከማኔጅመንቱ ወይም ከወኪሉ ጋር ውይይት ማድረጉ ተረጋግጧል። በዚህ መሰረት የጄደን ሳንቾ ቀጣይ መዳረሻ ይሆናል የተባለው የቀድሞ ክለቡ ቦሩሲያ ዶርትመንድ ነው። ራሱን ለአውሮፓ እግር ኳስ በደንብ ያሳየበትን ክለብ በቋሚነት መቀላቀልም እንደሚፈልግ ነው መረጃዎች እየወጡ የሚገኙትና ከማንቸስተር ዩናይትድ በውሰት መጀመሪያ ያመራው እንደሚታወቀው ወደ ቦሩሲያ ዶርትመን እንደነበረ፣ እስከ አውሮፓ ሻምፒዮንስ ሊግ ፍጻሜ መድረስ የቻለ ቡድን ውስጥ ትልቅ ሚና የነበረው ተጫዋች ነው እና ዳግም ወደ ቦሩሲያ ዶርትመን ተመልሶ መጫወት እንደሚፈልግ ነው መረጃዎች እየወጡት። ለቸልሲ መልካም የሚባለው ዜናም በዛሬው ዕለት በኮፓሜ የልምምድ ማዕከል ኒኮላስ ጃክሰን፣ ኮል ፓልመር ጨምሮ እንደዚሁም ደግሞ ሮሚዮ ላቪያ ልምምድ ሲያደርጉት ያመለክተናል። ስለዚህ ቼልሲ ከኢንተርናሽናል ብሬክ በኋላ በሚያደርገው የፕሪሚየር ሊግ ጨዋታ እነኚህ ወሳኝ ተጫዋቾቹ ወደ ሜዳ ይመለሳሉ ተብሎ ይጠበቃል። የሊቨርፑል ደጋፊዎች የአርኖልድን ወደ ሪያል ማድሪድ ለመሄድ መስማማትን ተከትሎ በርካታ ሀሳቦችን እያጋሩ ይገኛሉ። ጥቂትን የተመለከትኳቸውን ላጋራችሁም። እንደ ቶረዝ ሊዊስ ዋሬዝ የመሳሰሉ ከዋክብቶች ክለቡን እንደለቀቁ እናስታውሳለን። ግን ሊቨርፑልን መልቀቅ በሌለባቸው ሰዓት፣ ለሊቨርፑል ቁልፍ በነበሩ ሰዓት የለቀቁ ተጫዋቾች ናቸው። የነኚህን ተጫዋቾች መልቀቅ ሊቨርፑሎች ልንቀበል የምንችለው ከዋንጫ ጋር በተያዘ ነው። ቡድኑ ጥሩ ነው ግን እነሱ የብቃታቸው ጫፍ ላይ ሆነው ዋንጫ ማንሳት ያልቻለ ቡድን ነበረም። ስለዚህ ለዋንጫ ሲሉ ክለቡን ቢለቁ ብዙ የሚገርም አይደለም። ግን ትሬንት አሌክሳንደር አርኖልድ ያደገበትን ክለብ፣ ዋንጫ ያነሳበትን ክለብ፣ ከፕሪሚየር ሊግ እስከ አውሮፓ ሻምፒዮንስ ሊግ የነገሰበትን ክለብ፣ የዓለም ክለቦች ዋንጫን ያነሳበትን ክለብ መልቀቅ ይሄ በጣም አሳፋሪ ብለውታልና ጉዳዩን በቀጥታ ከገንዘብ ጋር ነው ያያዙት የሊቨርፑል ደጋፊዎችና በጉዳዩ እጅግ በጣም መበሳጨታቸውን እንግዲህ በተለያዩ ማህበራዊ ትስስር ገጾች ላይ እያጋሩ ነው። ምናልባት የቻናላቸውን ቤተሰቦች በሀሳብ መስጫ ሳጥናችን ላይ፣ በተለይም የሊቨርፑል ደጋፊዎች የአርኖልድ መልቀቅን በተመለከተ የግል ምልከታችሁን ልታጋሩን ትችላላችሁ። ሊቨርፑል ግን ያለምንም ጥርጥር እስከ መቶ ሚሊዮን ዩሮ ሊያገኝበት የሚችለውን ተጫዋች በነፃ ያጣው ቴክኒካል ስህተቶች ነው። ኮንትራት የማራዘም ጉዳይ አስቀድሞ ሊሰራበት ይገባ እንደነበረን በርካቶች አንስተዋል። ሳካ በዌምብሌ ተገኝቶ ነበር። ላቲቪያን ሶስት ለባዶ ባሸነፈው የእንግሊዝ ብሔራዊ ቡድን እንግዲህ ጨዋታ ታድሞ ነበረ፣ ተጫዋቹ ሳካ እናም አሰልጣኙም ቱሄል ተገናኝተው እንደነበረ ተረጋግጧል። ሳካ ያው ልምምድ መስራቱ ተረጋግጧል። የግል ልምምዶችን ከቡድን አጋሮቹ ጋር መጠነኛ የሚባሉ ልምምዶችን ሲያደርግ ሰሞኑን ተመልክተናል። ትናንትና ደግሞ ከእንግሊዝ ብሔራዊ ቡድን ጋር እንደነበረ ተረጋግጧል። ለአርሰናል ይሄ ሌላ መልካም የሚባለው ዜና ነው። ተጫዋቹ ወደ ሜዳ ለመመለስ ምን ያህል እንደተቃረበ ማሳያ ነው። ኢታነ ንዋኔሪ ደግሞ ዘንድሮ አርሰናሎች ያገኙት ውድ ስጦታቸው ነው። በተለይ በጣም በተቸገሩበት ሰዓት የተገኘ ውድ ስጦታ ሁለት ግቦችን፣ በአውሮፓ ሻምፒዮንስ ሊግ ሶስት ግቦችን፣ በፕሪሚየር ሊግ ሶስት ግቦችን፣ በካራባኦ ካፕ አራት ግብ፣ ለእንግሊዝ ከ19 ዓመት በታች ቡድን አንድ ግብ፣ ለእንግሊዝ ከ21 ዓመት በታች ቡድን ማስቆጠር የቻለ የ18 ዓመት ታዳጊ ነው። ኢታና ንዋኔሪ ዘንድሮ እንግዲህ በእንግሊዝ ብሔራዊ ቡድን በዋናው ቡድን ያልተጠራበት ምክንያት በሜዳው ላይ በርካታ ተጫዋች መኖራቸውን ተከትሎ እንደሆነ ቶማስ ቱሄል አረጋግጦ ነበረ። ዴክላን ራይስም በዚህ ውድድር ዓመት ለክለብና ለሀገሩ 18 የግብ ተሳትፎን ማድረግ የቻለበት ሲዘን ሆኗል። በአጠቃላይ የአርሰናል ተጫዋቾችን ከተመለከትን በ አሁኑ ኢንተርናሽናል ብሬክ ሊዩስ ስኬሊ አንድ ግብ፣ ንዋኔሪ አንድ አስቆጥሯል። ሚካኤል ሜሪኖ ሁለት ግብ፣ ቶማስ ፓርቴ ሁለት ግብ፣ ዴክላን ራይስ ሁለት አስሽ፣ ጃኮቭ ኬር ሁለት ክሊንሺት፣ አሌክሳንደር ዚንቼንኮ አንድ አስሽት፣ ማክስ ዶማን አንድ አሲስት፣ እንደዚሁም ደግሞ ማርቲን ኦዴጋርድ አንድ አስሽት አላቸው። ጥሩ የሚባል ጊዜን አሳልፈው እስካሁን ባለው ሂደት ከኦዴጋርድ ውጪ ያሉት ከጉዳት መቶ ፐርሰንት ነጻው ነው። ወደ ቡድኑ እንደሚመለሱ ተረጋግጧል። ኦዴጋርድ ደግሞ ጨዋታ እስኪያደርግ መጠበቅ ይኖርብናል። ከዛ በኋላ የኦዴጋርድ ጉዳይ የሚለይ ይሆናል። አርሰናል በቂ የመጫወቻ ጊዜን ላልተሰጣቸው ተጫዋቾቻቸውም እድል ለመስጠት በዝግ ስቴዲየም የወዳጅነት ጨዋታ ለማድረግ ማቀዳቸውም እንደዚሁ ይፋ ተደርጓል። ምንም ጥርጥር የለውም በርካታ ተጫዋቾችን ለማጣታቸው ምክንያት የሆነው በተለይም ወጣቶቹን የጨዋታ ደቂቃና ለማግኘት ነውና በአርሰናል በኩል ቀጣ የተያዘው ትልቁ ዕቅድ በዝግ ስቴዲየም ተከታታይ ጨዋታዎችን ማድረግና ለዋናው ቡድን እንግዲህ ተጫዋቾቹ እንዲበቁ ማድረግ፣ በዛ ላይ ደግሞ ተጫዋቾቹ በአርሰናል የመጫወት ልምምድን እንዲያዳብሩ ማድረግ ነው ተብለዋል። ዩሊያን ቲምበርም ካጋጠመው ሕመም በጥሩ ሁኔታ ማገገምና ዝግጅት መጀመሩ ተረጋግጧል። ዩሊያን ቲምበር የእንግሊዝ ፕሪሚየር ሊግ ሲመለስ ሙሉ ለሙሉ የአርሰናል ስብስብንም እንደሚቀላቀል ይፋ ተደርጓል። ሌላ ለአርሰናል ጥሩ የሚባለው መረጃ ነው። ማንቸስተር ዩናይትዶች የቦሩሲያ ዶርትመንዱን አማካይ ፊሊክስ ኔሜሻነ በቅርብ ሁኔታ እየተከታተለ የነበረ ቢሆንም ይህን የ24 ዓመት የቦሩሲያ ዶርትመንድ ተጫዋች ግን ፈላጊዎች በዝተውበታል። አርሰናል፣ ኒካስል ዩናይትድ፣ ቼልሲ እና ስቶንቪላ ሁኔታውን በቅርብ እየተከታተሉ ነው። ተጫዋቹ አሁን ላይ ጉዳት ላይ ቢሆንም ከጉዳቱ የሚያገግምበት ጊዜ ታይቶ ሁሉም ክለቦች ለተጫዋቹም ዝውውር እንቅስቃሴ ያደርጋሉ ተብሎ ይጠበቃል። 48 ሚሊዮን ዩሮ ለዝውውር የቀረበ ነው። ግን ከምንም በላይ ዩናይትድ የሚፈልገው ተጫዋች አንድም በጉዳት ችግር ገጥሞታል፣ ሁለትም በተፎካካሪ ደረጃ ለዩናይትድ ችግር ነው ተብሏል። አንድሬ ኦናና ለማንቸስተር ዩናይትድ ይለቃል የሚለው ጉዳይ ላይ ዛሬ ተገቢ ያለውን ምላሽ ከጋዜጠኞች ጋር በነበረው ቆይታ ሰጥቷል። አንድሬ ኦናና በቃለ መጠይቁም፣ ካሜሮን፣ የማንቸስተር ዩናይትድ ግብ ጠባቂ በማህበራዊ ሚዲያ ስለሱ የሚጻፉ ነገሮች ግድ አይሰጡኝም ብሏል። ስለ እኔ የምትፈልጉትን መናገር ትችላላችሁም፣ ምንም ችግር የለውም፣ ምክንያቱም እኔ ማህበራዊ ሚዲያ ላይ የለውም ሲል ኦናና ሀሳቡን አጋርተዋል። አንድሬ ኦናና በማንቸስተር ዩናይትድ ቤት አይቀጥልም፣ ማይሰር ዩናይትድን ይለቃል፣ ወደ ሳውዲ አረቢያም ያመራል በሚል ሰሞኑን በርካታ መረጃዎች ሲወጡ ነበረም ግን ይሄንን መረጃ አንድሬ ኦናና የፈለጋችሁትን ነገር መጻፍ ትችላላችሁ ሲል አጣጥሎታል። ሾው፣ ማውንት ማጓየር፣ ሜኑ ሁሉም ወደ ሜዳ ልምምድ ተመልሶ ልምምድ የጀመሩ ሲሆን ሄቨንም ወደ ልምምድ የሚመለስበት ጊዜ ሩቅ አይሆንም ተብሏል። ከጉዳት አገግመው ወደ ስብስቡ መመለሳቸው ለቀሪ ውድድር ዓመት፣ በዋነኝነት ለኢሮፕ ሊጉ ለማንቸስተር ዩናይተድ ትልቅ የሚባል ዜና ነው። ቪክተር ሌንድሎፍ በዩናይትድ የመቆየት ፍላጎት ቢኖረውም ዩናይትድ ግን ኮንትራቱን የማያድስለት ከሆነ መዳረሻው ይፋ ተደርጓል። እንደ ክለብ ቤኔፊካ ለእኔ ትልቅ ትርጉም ያለው ክለብ የለም። አሁን ላለውበት ሁኔታ መሰረቴ ቤኔፊካ ነው ብሏል። ወደፊት ምን እንደሚፈጠር አላቅም፣ ነገር ግን ማንቸስተር ዩናይትድን ከለቀኩኝ ለእኔ ብዙ ትርጉም ወዳለው ወደ ቤኔፊካ ማምራት እንሻለው። ለቤኔፊካ ዳግም ተመልሼ መጫወት እንሻለው ብሏል። እንደሚታወቀው ውድ ቤተሰቦቻችን በማንቸስተር ዩናይትድ ቤት በኩል ከአስር በላይ የሚጠጉ ተጫዋቾች ክለቡን እንግዲህ እንደሚለቁ ይጠበቃል። ማንቸስተር ዩናይትድ እነኚህን ተጫዋቾች ለመልቀቅ የተገደደበት ዋነኛ ምክንያት ረጅም ጊዜ ኮንትራት አላቸው ግን ለቡድኑ ግልጋሎት የማይሰጡ ፣ ሁለተኛ ደሞዛቸው ከፍተኛ፣ እንደገና ግልጋሎት የማይሰጡ ስለሆኑ በእነኚህ ምክንያቶች ክለቡን እንዲለቁ በርከት ያሉ ተጫዋቾች አሉ። እንደዚህ ውስጥ አንደኛውም ሌንድሎፍ ነው። ኤሪክሰን ካዜሜሮ፣ እያለን በርካቶችን መጥራት እንችላለን። እነ ራሽፈርድ፣ አንቶኒ፣ ሜሰን ማውንትን ጨምሮ ማለት ነው። ለማንኛውም ክረምት ላይ ከአስር በላይ ተጫዋቾችን ሲያሰናበት ዩናይትድ በርከት ያሉ ወጣት ተጫዋቾችን ደግሞ ወደ ቡድኑ የማምጣት ፖሊሲን ይዞ ስራ እየሰራም እንደሆነ ሰሞኑን ነግረናችሁ ነበረ። ውድ ቤተሰቦቻችን፣ ታላላቆቹን የአውሮፓ ክለቦች ዋቢ አድርገን ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ብታደምጡት ብለን ያሰናዳንላችሁ መረጃዎቻችን ፍጻሜያቸው እዚህ ጋር ሆኗል። በቀጣይ ተጨማሪ መረጃዎችን ይዘን እንመጣለን። ለነበረን ጊዜ ከልብ ነው የምናመሰግነው።